ማሻላ እነሱ በሀዲያ ይታሙም ያው ምስኪ ልክፈተው እና እኔ አልከፈትኩትም። ዝም ምን እንደሆነ ግን አላየሁትም። አሁን ገና ላይ ነው። እንደምታውስ እንትን እንዲያለ ነው። በጣም ጥሩ ሰው ነው። በጣም የምወዳቸው እነሱም አይገሰሩም እንዴት ነው ነገሩ? ምን ይመስላችሁ ገምቱ፣ እስኪ እንደዚህ አድርገን እስኪ

እና ፈናው አሁን ቆይ አመጣለሁ የሆነ ቆይ ቆይ እናመጣለሁ። አሁን ራሱ እየጠጣሁበት ነበረና ይሄንንም እ እሷ ናት ያመጣችልኝ ማለት ነው። አዲያ ስጦታ ማለት ነው እና በስቤ ኮብ እንዳው ዶላር ሙሉ ነው፣ ግን ይሄንኛው ደግሞ እየለለ ነው ማለት። አላህ ይወፍቃት ኢንሻአላህ። በጣም ነው ማመሰግነው። አላህ ከያ ጀዛን አላህ ይስራላ። ተመቻል። በቃው ዘይ አንዳንድ ጊዜ ታጣሬ በጣም ነው ነው ግን ቢሆንም ማሻላህ ነው። መብሩቅ በሉ እንዳ በጣም ነው ደስ ያለኝ። ወላህ ላዚም እችን ራሱ በጣም ነበረ መወዳት። እችን ከጣይፍ ነው የገዛችልኝ። ጣይፍ ዳ የመጣኝ ጊዜ ሄደ የገዛችልኝ እና ይህንና ኮቡ ጋር የገዛችልኝ ይህንን በፊት ማለት ነው።